ከጥቂት ወራት በፊት የኢትዮጵያን የባህር በር የማግኘት ጥም ለመቁረጥ ጅቡቲ ነበረች ስጦታ ብላ የተከሰተችው። ኢትዮጵያ ከሶማሊያ ጋር ከምትጨቃጨቅ የታጁራን ወደ ወስዳ እንድትጠቀም ፍላጎቷ መሆኑን ያኔ ጅቡቲ ስትናገር ተደምጣ ነበር። ይሁን እንጂ ይህን ያለችው ጅቡቲ ከሰሞኑ መጋቢት መግባደጃ ላይ ታጁራን ለሳውዲ አረቢያ አሳልፎ ለመስጠት ስምምነት ስትፈራረም ታይታለች። ከወራት በፊት ጅቡቲ ለኢትዮጵያ ታጁራን እንደምትሰጥ ተናግራለች ሲባል በርካታ የዓለም መገናኛ ብዙሃን ጭምር ጉዳዩን አጉልተው ሲቀባበሉት ነበር የሰነበተው። በቅርቡ ይህንኑ የታጆራ ወደብ ጅቡቲ ለሳውዲ አረቢያ አሳልፎ የሚሰጥ ስምምነት መፈራርሟ ግን ትኩረት ሳይስብ በጸጥታ የታለፈ ክንውን ነበር የሆነው። ከጥቂት የሳውዲ የጅቡቲና የኤርትራ የዜና አውታሮች በስተቀር ዘግቦ ያስቀረው ብዙም የለም ነበር። የሳውዲ መንግስት ንብረት የሆነው ግዙፉ የሳውዲ ፐብሊክ ፈንድ ተቋም ከሚያንቀሳቀሳቸው አንዱ የሆነው የቀይ ባህር መግቢያ ለዓለም አቀፍ ኩባንያ የጅቡቲውን ታጁራን ወደብ ለማልማትና ለመጠቀም የሚያስችል ፍቃድ አግኝቷል። የድርጅቱ ዋና ኃላፊዎች ከጅቡቲ መንግስት ባለስልጣናት ጋር ታጁራን ለ30 ዓመታት ለመገልገል የሚፈቅድ የመግባቢያ ስምምነት ተፈራርመዋል። ጅቡቲ ይህን ወደብ ለኢትዮጵያ ውሰጅና ተጠቀሚበት ማለቷ ብዙም ያላረጀ የወሬ ርዕስ ሆኖ ሳለም ዛሬ ለሳውዲ አሳልፋ ልትሰጥ ለምን ፈለገች የሚለው ግራ ያጋባል። ይህ ጉዳይ ከቅርብ ወራት ወዲህ በኢትዮጵያና በጅቡቲ መካከል እየላላ መጥቷል ከተባለው ሁለንተናዊ ግንኙነት ጋር ተያይዞ የመጣ ወይንስ በድንገት የተፈጠረ አጋጣሚ የሚለው ያጠያይቃል። ጅቡቲ ታጁራን ለሳውዲ መስጠቷ ሳያንስ በረባ ባረባው የወደብ አገልግሎት ስራ በማስተጓጎል ለኢትዮጵያ ሸቀጥ አቅርቦት ሰንሰለት እንቅፋት ሆናለች በሚባልበት በዚህ ወቅት ኢትዮጵያውያን ስደተኞች ከሀገር ለማ ለማባረር እየተዘጋጀች መሆኗ ይሰማል። ከዚህ ሁሉ በላይ ደግሞ ጅቡቲ ከኢትዮጵያ ታሪካዊ ጠላት ከግብጽ ጋር አዲስ ስምምነት ወደ መፈራረም ማምራቷ ብዙ መላምት የፈጠረ አነጋጋሪ አጀንዳ ሆኗል። በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ዳርስ ከዳር ታዬ በስትራቴጂክ ዲያሎግ ሆርን ሪቪው ፖድካስት ላይ ከሰሞኑ እንደተናገሩት ኢትዮጵያ ሙሉ ለሙሉ ጅቡቲ እጅ ላይ የወደቀችው አማራጭ የባህር በር ስለሌላት ነው። እኛ የባህር በር የለንም። እሱ እራሱን የቻለ ችግር ነው። ከዛ ደግሞ በአስቸጋሪ ቀጠና መኖርም ሌላ ችግር ነው። በቀጠናው የሰለጠነ አይነት የንግድ ግንኙነት የለም። በመሰረተ ልማት ያለው ትስስር የላላ በመሆኑ በአጭር ጊዜ በቀልጣፋ ሁኔታ ሸቀጥና አገልግሎት ማስተላለፍ አይቻልም። ከዚህ በተጨማሪም በጎረቤት ሀገሮች መካከል ያለው ግንኙነት መተማመን የሰፈነበት አይደለም። በዚህ ቀጠና አብሮ በጋራ የመስራት እድል የመነመነ ነው። ኤርትራ መገንጠል ወዲህ ለብዙ ዓመታት የባህር በር አልባ ሆነናል። በተለይ ከኢትዮ ኤርትራ ጦርነት ወዲህ በብዙ መንገዶች ጅቡቲ ጥገኛ ሆነናል። የበርበራና የላሙ ወደቦች ከቅርብ ጊዜ ወዲህ የተሻለ አገልግሎት መስጠት ጀምረዋል። ሆኖም ገና በቂ ደረጃ ላይ አይደሉም። ይህ በሆነበት ሁኔታ ነው እንግዲህ የባህር በር ጥያቄ እያነሳን ያለነው ብለዋል። ኢትዮጵያ በቀጠናው አማራጭ መተንፈሻ ይኑረኝ፣ እያደገ ካለው ኢኮኖሚና የህዝብ ቁጥር ጋር የሚመጣጠን አማራጭ ፈልጉልኝ በማለቷ ግን ብዙ የጎረቤት ሀገሮች እንዳኮረፉ ነው ዳር እስከዳር የገለጹት። ሲቀጥሉም የንግድ ወደብ አገልግሎት ፍላጎታችንን የቀጠናው ሀገሮች ራሳቸው ናቸው እንኩ ወደባችንን ተጠቀሙ ብለው እንድንገለገልበት መፍቀድ የሚኖርባቸው የቀጠናው ሀገሮች እንዲህ ያስባሉ ወይ የሚለው ግን የተንጠለጠለ ጥያቄ ነው። ጅቡቲ ለምሳሌ ከሰሞኑ ለሶስት ቀናት በዓል ስለሆነና ወደብ አገልግሎቱ ስለተዘጋም እኛ ዘንድ ነዳጅ ባለመግባቱ ችግር ሆኖ ነበር። ጅቡቲ ለበዓል ተብሎ ለሶስት ቀናት አገልግሎት ሲቆም እኛ ጋር ነዳጅ የሚጠፋ ከሆነም አማራጭ አለመኖር ይጎዳል ማለት ነው። የንግድ ወደብ አገልግሎት አማራጫችንም ቢሆን ማስፋት ከዚህ አንፃር እጅግ አስፈላጊ ነው የሚሆነው በማለት አክለዋል። ከሚቀርብበት ቢሮክራሲ ችግርና የዋጋ ውድነት ውጭ ጅቡቲ ለብዙ ዓመታት ያልተስተጓጎለ የወደብ አገልግሎት ስትሰጥ የቆየችው ይሁን እንጂ ከቅርብ ጊዜ ወዲህ በጾም በበዓላት በመንገድ በክፍያና በሌላ እየተሳበበ የወደብ አገልግሎቱ በየአጋጣሚው መቋረጡ ይነገራል። ይህ ደግሞ የኢትዮጵያን የቀጣ አቅርቦትና ኢኮኖሚ ሲነጠው መታየቱ የተለመደ ሆኗል። ወደ 96 በመቶ የኢትዮጵያ ገቢና ወጪ ንግድ መተላለፊያ የሆነችው ጅቡቲ ከሰሞኑ ሕገ ወጥ ያለቻቸውን የኢትዮጵያውያን ስደተኞች ማደን ጀምራለች። ጅቡቲ ስደተኞችን ወደ ሀገራቸው ሰብስባ የመላክ እቅድ እንዳላት ተሰምቷል። ይህ እርምጃ ደግሞ ከግብጽ ፕሬዚዳንት አብዱል ፈታህ አልሲሲ ጅቡቲን መጎብኘት ጋር ተገጣጥሟል። ፕሬዚዳንት አልሲሲና የጅቡቲ አቻቸው ኢስማኤል ኦማር ጊሎ የቀይ የባህር ጠረፍ ሀገሮች አጋርነትን ለማጠናከር ያሉትን ስምምነት ከመንፈራርም በተጨማሪ ኢነርጂ አቅርቦት ተባብረው ሊሰሩ ተስማምተዋል ተብሏል። ይሁን እንጂ የአልሲሲ ጅቡቲ መምጣትና የጅቡቲ ወቅቱን የተከተሉ እርምጃዎች ሁሉም ኢትዮጵያ በጅቡቲ በኩል ስጋት እየገጠማት ነው የሚል መላምት እያሰጠ ይገኛል። የኢትዮጵያና የጅቡቲ ግንኙነት ከመሻከር አልፎ ጅቡቲ ጸረ ኢትዮጵያ ግንባር ወደ ፈጠረው ወደነ ግብፅ፣ ኤርትራና ሶማሊያ ካምፕ ቀስ በቀስ እየገባች ነው የሚል ስምምነትም እየፈጠረ ነው። አሁን ባለው ሁኔታ በተለይ ከሰሞኑ ከታዩ እንቅስቃሴዎች እንዲሁም ከግብፅና ከጅቡቲ አጋር መሆን በመነሳት ጅቡቲ ቀስ በቀስ ከኢትዮጵያ እጅ እየወጣች ሲሆን እንዴ የሚል ሀሳብ ይደመጣል። ይህ ሀሳብ እንደሚጋሩት የሚገልጹት ወደ ጅቡቲ ወደብ በመመለስ ለረጅም ጊዜ የሎጂስቲክ ስራዎችን የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አስተያየት ሰጪ ግን ጅቡቲ መወራጨት ነው የያዘችው፣ ከኢትዮጵያ እጅ ፈጽሞ አትወጣም ሲሉ ሞግተዋል። ጅቡቲ ሕልውናዋ በእኛ የወደብ ክፍያ ላይ የተመሰረተ ነው። የውጭ አገሮች ለወታደር ማስፈሪያ የሚከፍሉት እዚህ ግባ ይባልም፣ 500 ሚሊዮን ዶላር የሚባለው የተጋነነ ነው እኔ እንደማውቀው አሜሪካ ነች ትልቅ የምትከፍለው እሱም 65 ሚሊዮን ዶላር ነው። ትልቁ ነገር ወታደሮቹ እዚያው መስፈራቸው በንግድም ሆነ በአገልግሎት ኢኮኖሚውን ያንቀሳቅስላታል። አንድ አነስተኛ የፕሬዚዳንቱ ልጅ ግቢ ለወታደራዊ ተቆራጭ በወር ከ10000 ዶላር በላይ ኪራይ ሲከፈልበት አስታውሳለሁ። የፈለገ ቢሆን ግን ከኛ የሚያገኙት ገቢ ገቢ ነው፣ ትልቁ ጥቅማቸው። ከጥቂት አመት በፊት የእኛ ምርቶች ክፍያ በዶላር ይሁን ተብሎ አንድ ሰሞን ከኢትዮጵያ የሚገባው አትክልትና ሸቀጥ ተስተጓጎለ። ከኢትዮጵያ መላቀቅ አለብን ብለው ከግብፅ ለማስገባት ሞክረው ነበር። ይሁን እንጂ መዝለቅ አልቻሉም። ልክ እንደ ሶማሊያ ወይንም ኤርትራ እኛን በመስጋት ግብፅ ድረስ ሂደው ሊወዳጁ ይፈልጋሉ ማለት ለእኔ ይከብደኛል። እነሱ ጋር የሰፈረው ኒክለር የታጠቀ ኃይል ነው። ከኢትዮጵያ የሚፈሩት ምንም ነገር አለ ብዬ አላስብም። የጅቡቲ መንግስት እኛ ወደብን መገልገል ከመጀመራችን በፊት እኮ ከግለሰብ ነጋዴዎች ጭምር የሚበደርና በዳ የተቀፈደደ ድሃ መንግስት ነበር። በዛ ወቅት በሰሩላቸው ውለታ ለአንዳንድ ድርጅቶች ልዩ ከለላ እስከ ዛሬም ሰጠዋል። ለምሳሌ ኮካ ብቻ እንጂ ፔፕሲ የሚባል ጅቡቲ ዝር እንዳይል የተደረገው በዚህ የተነሳ ነው። ጅቡቲዎች ማንም ቢመጣ ማስገባት ልማዳቸው ነው። ሁሉም ሲመጣ ይፈቅዱና የሆነ ገንዘብ ተቀብለው ቀስ ብለው ደግሞ ማስወጣት ተክነውበታል። የዱባዩን ዲፒ ወርልድን ጨምሮ በርካታ ጅቡቲ የገቡ ኃይሎች ፕሮጀክቶቻቸውን ተቋርጦ ሲወጡ ታዝበናል። ጅቡቲዎቹን ከኢትዮጵያ ጋር የሚያለያያቸው በእኔ ግምት የእኛ ቶሎ ቶሎ ክፍያ ለመፈጸም ነው አንዱ። አንዳንድ አሰራሮችና ህጎች ሲቀየሩም አጸፋ ይመልሳሉ። ጅቡቲዎቹ ብቻ ሳይሆኑ የአንድ ድርጅት ጥበቃም ቢሆን በጥሩ ሁኔታ ካልቀረብከው አላስገባም ብሎ በር ይከለክልሃል። ጅቡቲ ትንሽ ሀገር ናት፣ ግን ደግሞ በጣም ውስብስብ ቢሮክራሲ የበዛባትም ናት። አቀራረብክ ካልተመቻቸው ምቾት እንደሚነሱህ ይታወቃል። እኛ ጋር የኢኮኖሚ ሲነቃቃ ጅቡቲም ነቃ ሲል ታይዋለም፣ ከእኛ ብዙ ነው የሚጠቀሙት በማለት የጅቡቲንና ኢትዮጵያን ግንኙነት በቀላሉ የሚበጠስ አለመሆኑን የሎጂስቲክ ባለሙያው ያስረዳሉ። ባለፈው አንድ ዓመት በኢትዮጵያና በጅቡቲ ብቻ ሳይሆን በመላው የአፍሪካ ቀንድ ሀገሮች መካከል ብዙ ሁነቶች ተከስተዋል። ኢትዮጵያ አምና ከ2016 ዓ ም መግቢያ ጀምሮም የባህር በር ጥያቄ ጉዳይን በዋና ሀገራዊ አጀንዳነት ማቅረብ መጀመሯን የነገሩ መነሻ ሊባል ይችላል። ከሶማሌላንድ ጋር ተሳሳይ 2 ቀን 2016 ዓ ም በአዲስ አበባ የተፈረመው የባህር በርን በሉዓላዊነት እውቅና መለወጥ የሚያስችለው የመግባቢያ ስምምነት መፈራረሙ ተቋጥረው የቆዩና የተዳፈኑ ስሜቶች ከሁሉም የቀንዱ አካባቢዎች ገንፍለው እንዲወጡ ያደረገ ነበርም። ሶማሊያ ሉዓላዊነቴን ደፈረች በሚል በኢትዮጵያ ላይ ከባድ ተቃውሞና ዲፕሎማሲያዊ ዘመቻ ጀመረች። ኤርትራም ፈጥና የኢትዮጵያን እርምጃ የሚቃወም መግለጫ ወጣች። ጅቡቲም ብትሆን በስምምነቱ ላይ ተቃውሟን አቀረበች። የኬንያ መንግስት ግን ኢትዮጵያና ሶማሊያን አደራድራለሁ የሚል ተነሳሽነት በመውሰድ የቀደመው አልነበረም። የቀጠናው ድርጅት ኢጋድ እንዲሁም አህጉራዊው የአፍሪካ ህብረት ጭምር ስምምነቱን ከመደገፍ የተቆጠቡ ሲሆን ዓለም አቀፍ ማህበረሰብም ከሞላ ጎደል ተመሳሳይ አቋምን ማስተጋባቱ ይታወሳል። ኢትዮጵያ ከሶማሌላንድ ጋር ያን ስምምነት ከመፈራረሟ ጥቂት ቀደም ብሎ በነበሩት ወራት ጅቡቲ በሶማሊያና በሶማሌላንድ መካከል ሻክሮ የቆየውን ግንኙነት ለማለዘብና ለማጠናከር ስታደራደራቸው መክረሟን አፍሪካ ኢንተለጀንስ ያስታውሳል። ሶማሊያ ሉዓላዊ ግዛቴ ናት የምትላት ሶማሌላንድ ራሷን እንደ ነፃ ሀገር ስትቆጥር ነው የኖረችው። ሁለቱ ወገኖች ተነጣጥለው ነጻ መንግስት ሆነው ለመኖር ካልቻሉ ቢያንስ ሰላማዊ ግንኙነት በመካከላቸው እንዲፈጠር ጅቡቲ ስታሸማግል ነበር የቆየችውም። ይሁን እንጂ ኢትዮጵያ ከሶማሌላንድ ጋር እውቅና በመስጠት የባህር በር የሚያስገኝ የመግባቢያ ስምምነት ስትፈራረም ጅቡቲ የተጀመረው የድርድር ጥረት መክሸፉን ይገልጻል። በአፍሪካ ኢንቴለጀንስ ሪፖርት እምነት ጅቡቲ ከዛን ጊዜ ጀምሮ ነው በኢትዮጵያ አቋም ላይ አለመደሰት የጀመረችው። ይህ ደግሞ የጅቡቲና የኢትዮጵያ ወዳጅነት እንዲላላ መንገድ መጥረጉን ይጠቅሳል። አንዳንድ ወገኖች ደግሞ ጅቡቲ በኢትዮጵያ ላይ ቅሬታ የገባች ኢትዮጵያና ኤርትራ ወደ 20 ዓመታት ያስቆጠረ ግጭታቸውን አስወግደው ለመታረቅ ሲስማሙ ጀምሮ እንደሆነ ይገልጻሉ። ከስድስት ዓመት ቀደም ብሎ በኢትዮጵያ የፖለቲካ ለውጥ መምጣቱን ተከትሎ የጠቅላይ ሚኒስትር አብይ አህመድ መንግስት ከፕሬዝዳንት ኢሳያስ አፈወርቂ መንግስት ጋር እርቅ ማውረዱ ይታወሳል። የአዲስ አበባና የአስመራ መንግስታት ታርቀው ወዲያውኑ ደግሞ ስለ ኤርትራ ወደቦች አጠቃቀምና ስለ መሰረተ ልማት ትስስር መወራት መጀመሩ ለኢትዮጵያ በምታቀርበው የወደብ አገልግሎት ህልውናዋን የመሰረተችውን ጅቡቲን እንዳስከፋት ይነገራል። ኢትዮጵያ የምጽዋንና የአሰብን ወደብን ወደ መጠቀም ታመራለች የሚለው ግምት ጅቡቲ ላይ ላይ ተጽዕኖ ፈጥሮ ነበር ይባላል። ከዚህ በላይ ደግሞ ከጅቡቲ ጋር በራስ ዱሜራ የድንበር ግዛት ግጭት ለብዙ ጊዜ ስትወዛገብ የኖረችው ኤርትራ ለ ለአስር ዓመታት ተጠሎባት የቆየውን የዓለም አቀፍ ማዕቀብና መገለል እንዲነሳ ኢትዮጵያ ተመድን እስከ መጠየቅ መሄዷ ጅቡቲን በእጅጉ ማስኮረፉን ሲዘገብ ቆይቷል። ያን ሰሞን ጠቅላይ ሚኒስትር አብይ አህመድ ለረጅም ጊዜ የቆየውን ራስ ዱሜራን ማዕከል ያደረገውን የኤርትራን የጅቡቲ ውዝግብ ለመፍታት ኢትዮጵያ አስታራቂ የመሆን ፍላጎት እንዳላት በይፋ ጥያቄ አቅርቦ ነበር። ይሁን እንጂ የጅቡቲ ሰዎች የኤርትራና የኢትዮጵያ መታረቅ በብዙ መንገድ ምቾት ነስቷቸው እንደነበር ነው ሲነገር የተደመጠው። ጅቡቲ ወደ አስር የሚጠጉ አገሮች ሰራዊት ያስጠለለች አገር መሆኗ ይታወቃል። አንዳንዶቹ የጦር ሰፈር ገንብተው ሰራዊት ያሰፈሩባት ስትሆን፣ ሌሎች ደግሞ ሙሉ ትጥቅና ሰራዊት የጫኑ ግዙፍ መርከቦችን በወደቧ መልህቅ ጥለውባታል። ይህ የሚታወቅ እውነታ ቢሆንም የጅቡቲ የውጭ ጉዳይ ሚኒስትር የነበሩት መሐመድ አሊ የሱፍ ግን ኢትዮጵያ በታጁራ ወደብም ቢሆን የባህር ኃይል ማዘዣ ጣቢያም እንዲኖራት አንፈልግም ሲሉ ነበር ያለ ይሉንታ የተናገሩት። አገራቸው ጅቡቲ ከጎረቤት ኢትዮጵያ ጦር መስፈር ይልቅ ከቀጠናው ውጭ ከሩቅ ለመጡ አገሮች ወታደሮች መኖሪያ እንድትሆን መፈለጋቸው ብዙ ጥያቄ አስነሳ ነበር። ያውም የማይጣጣሙ እንደ ቻይናና አሜሪካ ያሉ አገሮች ሰራዊቶች ተፋጠው ለቀጠናው ጭምር አስጊ በሆነ ሁኔታም እንዲሰ የተሳትፎባት የፈቀደች ጅቡቲ ማንም በማይጠቀምበት ታጁራም ቢሆን ኢትዮጵያ ሰራዊት ይዛ መግባት እንደማትችል ነው አስረግጠው የተናገሩት። ይሁን እንጂ ኢትዮጵያና ሶማሊያን ለማስጣረቅ መፍትሄ ያለን በሚል ስም ይህን ሲናገሩ የተደመጡት የጅቡቲው ሰው ከወራት በኋላ የካቲት ሲመጣ ወደ አፍሪካ ህብረት ኮሚሽን ሊቀመንበርነት ሲሸጋገሩ ነው የታየው። መሐመድ አሊ የሱፍ የቀድሞውን ሙሳ ፋቂ መሐማትን ተክተው የህብረቱን ኮሚሽንን በሊቀመንበርነት መምራት ከጀመ መሩ ጥቂት ወራት ተቆጥረዋል። ከጅቡቲ ሶማሌ ዳሮድ ጎሳ ወራስ ንግሊ ንዑስ ጎሳ የወጡት በእንግሊዝ በፈረንሳይና በቤልጅየም ተዘዋውረው የተማሩት እኚህ አንጋፋ ዲፕሎማት የአፍሪካ ቀንድ ቀጠናን የከበቡ ውስብስብ ጉዳዮችን ጠንቅቀው ለመረዳት በቂ እውቀት፣ ልምድ፣ ፖለቲካና ማህበራዊ መሰረት እንዳላቸው ነው የሚገመተው። ሰውየው ኢትዮጵያ የምታነሳውን የባህር በር ጥያቄና በቀጠናው ያለውን ተጽዕኖ በማስተንተን ብቻ ሳይወሰኑም የቀጠናው ሀገሮችን የእርስ በርስና የውጭ ግንኙነቶችን በቅጡ ለመረዳትና ዓለም አቀፍ ተጽዕኖ ያለው ሀሳብ ለማመንጨት እንደማይቸገሩም ይታመናል። የዛሬ ስምንት ወር የኢትዮጵያና የሶማሊያን ሕመም ለማስታገስ ታጁራ የሚባል ክኒንን ያዘዙት ሰውየው እነሆ አሁን ባሉበት የአፍሪካ ሕብረት ኮሚሽን ሊቀመንበርነት ቦታ ሆነው ደግሞ ለኢትዮጵያና ለኤርትራ እንዲሁም ለኢትዮጵያና ለጅቡቲም ሕመሞች የሚያዘዙት ማስታገሻ መድኃኒት ምንነት ይጠበቃል።